ሀገራችን በመላው የዓለም ዙሪያ ያላችሁ ኢትዮጵያውያን፣ ሰባ አንድ ሺህ ብር ሰባ አንድ ሺህ ብር ወይም አምስት መቶ ምናምን ዶላር አለባችሁ ተባልን። እንግዲህ የመዳም ቅመሞች እናንተም አለባችሁ ማለት ነው። ደውል ለመክፈል ዝግጁ ናችሁ? ወላ እኔ ጋር አንድ ሀሳብ አለ፣ በእሱ ትስማማላችሁ? እኔ እንደ ራሴ እራሷ ኢትዮጵያ ትሸጥና ድርሻችንን ይሰጠን እንዴ። የሰው ሀገር መንግስት ለማህበረሰቡ ይከፍላል። የእኛ መንግስት ደግሞ ከኛ ይፈልጋል። ምክንያቱም እኛ ሰባ አንድ ሰባ አንድ ሺህ ብር ሙሉ ቤተሰቡ ለምሳሌ አሁን እኛ አስር ምን አስሮቻችን ከቤተሰብ ውስጥ ሰባት መቶ ምናምን ሺህ ብር ቢኖረን ለምን ስደት እንወጣለን? እስኪ ለማንኛውም ቪዲዮን ጋብዣችሁ ልመለስ። የቃለ ምልልሱን ከበራችሁ ውድ ኢትዮጵያውያን፣ በውጭም በሀገራችንም የምትኖሩ የኢትዮጵያ ዜግነት ያላችሁ የኢትዮጵያን ዕዳ ለመክፈል የሁላችንም ርብርብ እንደሚያስፈልግ ስምምነት ላይ ደርሰናል። በመሆኑም እያንዳንድ ኢትዮጵያውያን የኢትዮጵያ ዜግነት ያለው በኢትዮጵያ ብር 71 ሺህ ብር እንዲሁም በዶላር 571 ዶላር አካባቢ ያስፈልገናል። ይህንን ለማሳካት የኢትዮጵያውያን ርብርብ እንዲሁም የተለያዩ ድጋፎቻቸውን እንደሚያስፈልጉን ከወድሁ ለመናገር እንወዳለን። ኢትዮጵያን መውደድ በወሬ አይደለም። ኢትዮጵያን መውደድ በሚዲያ አይደለም። ኢትዮጵያን መውደድ በተግባር ነው። ኢትዮጵያን የምትወዱ ከሆነ የኢትዮጵያ እድገት ማየት የሚናፍቃችሁ ከሆነ የኢትዮጵያ እዳ መከፈል አለበት። ኢትዮጵያ ይሄን እዳ ተከፈለች በአንዴ አስር ፐርሰንት ነው የምታድገው። የድሃ ቀብራራ ወደ ሰማይ አራ ትላለች አያቴ። እኔ የምለው ኢትዮጵያ ይህም ኩላ እዳ ካለባት ይህ ሁሉን ማዕበል ከተሸከመች አንተ ሰማንያ ሚሊዮን ወይም ሰማንያ ቢሊየን ብር በጅተ ወደ ሰማይ የምትበራው ምንም ባስመለከተ ነው? እንደ ድህነታችን አርፈን የምበጅተውን ብር እዳ ወደፊት ደግሞ እኛ በሌላ በጀት አሰባስበንልህ ትበራለህ። በቃ እንደኔ ሀሳብ መብረሩ ይቅርብ። ወይም ደግሞ ከበረርክ ፈጣሪያችን ለምኑን ብሏል አይደለም? እዛ ድረስ አቀብለንሃል፣ በዛው አስቀርልን። በቃ ወደዚህ እንዳይመጣ አግዘን። አዎ ሁላችሁም እስኪ ጸሎት አድርጉ። ፈጣሪያችንም እኮ ለምኑን ጠይቁኝ፣ ለምኑኝ ብሏል አይደለም? እንጠይቀው። በቃ በዛው ያስቀርልን። እዛ ድረስ ከወጣና እዛ ድረስ ካቀበል ነው በዛው ያስቀርልን፣ አያስፈልገንም። ግራ የገባኝ ነገር ግን ቢኖር ማለት ነው ፋሚሊ አሁን የአማራና የትግራይ እናቶች የቀብር ማስፈጸሚያ ነው ወላ የደስታ ለኢትዮጵያ ብለው ነው ብር የሚከፍሉት? ሌላውን ተውቲ ኦሮሞም አለ። ሲጀመር ኢትዮጵያ ማንኛው ብሄር ነው ሰላሙን አግ ማንኛው ብሄር ነው ሰላም ተኝቶ የሚያውቀው? ሁሉም እንደተበጠበጠ ነው። ግን የቀብር ማስፈጸሚያ ነው ወላ ኢትዮጵያን መውደድ ኢትዮጵያን እንድንወዳት የምታደርግን እኮ አንተ አደለህም። ኢትዮጵያን እኮ እኛ ጠልተናት አናውቅም። ሁሌ እንወዳታለን። ኢትዮጵያ ቅድስት ሀገራችንን ሁላችንም እንወዳታለን። ግን እንድንጠላት ያደረክን አሁን አንተ ነህ። በተለይ ደግሞ በስደት ያሉትም በተለያየ ዓለም ያላችሁም ኢትዮጵያን መውደድ በብር ነው ካልክ ብር ነው ከሀገር ያስወጣንና ዓይንህ ብር ይላል እንጂ ብር አንከፍል በቃ። ይሄ ይህን ውሳኔ ነው። ከፈለጋችሁ እንደውም ሽጡና አካፍል ብለን ይለኝ እንደውም ድርሼ እንፈልጋለሁ እና ደግሞ ጦርነቱን እስኪ ከአሜሪካ አድርጉልን እንደኛም ተማርከን ሄደን ሀብታም እንሆናለን ፋሚሊ እዚህ የአረብ ሽንት ቤት ከምናጥብ የተሻለ ያው በግዛት በቁጥጥር ስር ብንሆንም በቃ የተሻለ ኑሮ እንኖራለን ፋሚሊ ቢያንስ ሳትጠቁ ተከብራችሁ ትኖራላችሁ እና የሐሳቤ እንዴ ነው ተመቻችሁ እንደሚመቻችሁ መቼም እርግጠኛ ነን እና የመዳም ቅመሞች አሁን ሰብ አንዷን እያሰባችሁባት ነው እየላካችሁ አካውንት ከፈለጋችሁ እኔ ተቀብዬ አመጣላችኋለሁ። እየላካችሁ አስገቡ ሰብአንድ ሺህ ብር ምን ያላት ምን ያክል ሀማ ማጥበን እንደምናመጣው ስለማያውቅ ነው። ሲቀጥል ደግሞ ይሄ ብር ኢትዮጵያ ኖሮን ቢሆን ማንም አይሰደድም ነበር። የታደለው ተከፍሎት ይማራል። እዚህ ሀገር አንድ ተማሪ ተከፍሎት ነው የሚማረው፣ ግን አገር ቤት ከፍለንም ተምረን ስራ የለ አስራ ምናምን ዓመት በእግራችን ኳትነን ስንት መከራ ፍዳ በልተን ተምረን ስራ የለም። ኢትዮጵያን እንድንወዳት የምታደርገው አንተ ነበርክ፣ ለስራ ላጣው የስራ እድል በመክፈት በብዙ ነገር እና እንደ ሀሳብ ደግሞ እንደ ሀሳብ ሌላ የረሳሁት ሀሳብ አለ። አንተ ወደ ማርስ የምትበርበት ገንዘብ ሊቢያ ላይ የአንድ ወር እድሜ የአስር ቀን እድሜ የተሰጣቸው አሉ። በቃ እነሱን አስፈታልን። አረ ፋሚሊ በዚህ እንኳን ኮሜንት ላይ እንኳን ድምፅ ሆኑ የሚበቃ ሊቢያ ላይ የተወንድሞቻችን ወንድሞቻችን በረሃብ በችጋር በብዙ ነገር እየተጎዱ ነው። በውሃትም ለምን እነሱን ያስፈታልንም? የኛ ማርስ መብረሩ ይቅርብ። ኢትዮጵያ ገና ነን። ከዓለም እኩል ለመሮጥ አትቸኩል። እድገት ቀስ እያለ ነው። አስር ፐርሰንት ታድጋለች ትላለህ። እንዴት ብለን እንደምናድገው የኢትዮጵያ ልጆች እኮ ከመቶ ፐርሰንቱ ሀምሳ ፐርሰንቱ ያለነው ስደት ላይ ነን። በየትኛውም ብኬድ ኢትዮጵያ የሌለበት ሀገር የለም። በቃ ኢትዮጵያ የሌለበት ሀገር የለም። ዱባይ፣ ሳዑዲ፣ ማንኛውም ሀገር ስደተኛ ነን። እና እንዴት ብለን እንደምናድገው ሊቢያ ላይ ያሉት እህት ወንድሞቻችንን በቃ አስፈታለን። ሌላው ይቀር፣ የአንተ 80 ሚሊዮን 80 ቢሊየን ብር ወጥቶ መምጣቱ ትርጉም የለውም። በቃ ሊቢያ ላይ ስንት እህት ወንድሞች አሉን። እነሱን አስፈታልን፣ እነሱ ይለቀቁልን። ስንት የሰው አይን የናፈቃቸው አሉ፣ እናት አባቶቻቸው ቀን በቀን የሚያለቅሱ ለእነሱ፣ እህት ወንድሞቻችን ድምፅ ሁንልን በቃ አንተም እንደ መንግስትነትን ኃላፊነትህን ትወጣለን። ፋሚሊ፣ በዚህ ሀሳብ ሁላችሁም እስኪ ኮሜንት ላይ ይፈቱልን መብረሩ ይቅርበት እያላችሁ እጻፉልን። አዎ እንዲህ ወጥቶ መምጣ ምን ትርጉም አለው? ምን አንድ አይታው ትመጣለ፣ ነገር ይረሳል፣ ታሪክ ነው የሚሆነው። ግን እነሱን ደግሞ ብታስፈታ ሌላ ታሪክ ነው። ለአንተም ጥሩ ነገር ነው። አንድ ጀብድ ትሰራለ። እንደ ኢትዮጵያ በጨረስከው ሰው ምትክ እስኪ እነኝህን አስፈታለን። ይሄ የኔ ሀሳብ ነው ፋሚሊ እና እስኪ ከዚህ ሀሳብ ደግሞ የተመቻችሁ ማንኛው ሀሳቤ ነው። ያው እኔ እንደ ሀሳብ ይህንን ብር ክፈሉ የሚለውን ማለት ነው ብትረሰው ነው የሚሻለ። እዚህ ሰባ አንድ ሺህ ብር ቢኖረኝ እኔ አገር ገብቼ የራሴን የሆነ ቢዝነስ ጀምሬ ነግድ ነበረ። እና ሰባ ምናምን ሺህ ብር ስለሌሌ ነው ዶላር ለራሱ እኛ እናቅም እና ሪያል ነው በሪያል አምስት መቶ ብር ከሆነ እንደው እንቸገር ላለ እሱንም አንከፍልም። ስቀልድ ነው ያው ፍርሽ ባት ባል ባራ ባልባል እና ፋሚሊ ወዳቸዋለሁ። ዛሬ ማስተላለፍ የፈለግኩት ይሄንን መልክት ነበረ። ሰባ አንድ ሺህ ብር የመዳም ቅመሞችም እያሰባችሁበት፣ በሪያልም ቢሆን ችግር የለውም። በካሽም ቢሆን መቶ ይቀበላቸዋል እንዳታስቡ። ወይ ሰባ አንድ ሺህ ብር እኛ ኳ አስረን ፋሚሊዎች ማለት ነው ቤተሰቦቻችን። ሰባት መቶ ሺ ብር የምር አንድ አሮጌ ቅጥቅጥኮ ገዝቼ ነዳ ነበር አገሬ ስደት ማለቷ ነበረ። ይሄ ብር ቢኖረን አለመኖሩ እንጂ። እናቴ ለራሷ አሁን ይሄንን ብነግራት ማለት ነው ከት ብላ የሀብታ ምንሳቅ ነው የምትስቀው። ሰባት መቶ ሺ ብር አለሽ ብለ ስላስመኝ ብላ ከት ብላ ነው የምትስቀው። እና ኢትዮጵያ ለቀብር ማስፈጸሚያ ከሆነ አው፣ እሱንም ስቢንቶ በመግዛት ከሆነ እናግዝሃለን። ከዛ ውጭ ከኛ ደረቅ ካሽ ብር እፈልጋለሁ፣ ዘበት ነው። ፋሚሊዎች እንግዲህ እናንተ ሀሳብ አስተያየት ሂዱበት። የኔ ሀሳብ አስተያየት ይሄን ይመስላል እና ለቤቴ አዲሱ የሆናችሁ ሰብስክራይብ፣ እንደዚሁም ሜዶል ምልክቷን፣ ኮሜንት ላይ የምትፈልጉትን አስተያየት ሀሳብ አስተያየት፣ ሁላችሁም ስቱኝ። እወዳችኋለሁ። ያው የተሳሳትኩት ካለ ደግሞ እታረማለሁ። ግድ ነው እንዴ? ልጅ እኮ የሆነ ሲያጠፋ መገሰጥ ያለ ነው። እናም ገሰጥ አርጉኝ፣ ችግር የለውም። ያለውን ነገር አስተካክላለሁ። እመቻችሁ ወዳችኋለሁ።